ሀገር አሁን እያበዛሹ ነው። የምሬን ነው ምላችሁ። አታምኖ ሩታ ስትቀምጥበት አታምር ወይ? እኔ በቃ ዛሬ እንዴት ደስ እንዳለኝ ልነግራቸው አልችልም ማለት ነው። ሲጀምር ይሆናል አለ አይደለም። የሆነ ሰው ከህይወታቸው ገደል ሲል፣ የሆነ ሰው ከህይወታቸው ውልቅ ሲል ያለው ድባብ ደስ አይለም። ሳመችው ምናምን ልጄን አትንካ ምናምን ለልጅ ማን መብት ሰጠህ? ምናምን ሩታ ስትቀብጥ አታምርም። ያኔ ጀግና ሄርሜላ ኮ ያንቺ ጥፊ እንዳይደርሳት ነው ሹልክ ብላ ከአራት ሰዓት ውጪ ብር ብላ አይወጣችው ማለት ነው። እና ምን ምን ችግር አለው መኪና በእጅ ካለ ከአዲስ አበባ ቡታጅራ ባይዘ የሁለት ሰዓት መንገድ ነው። ሁለት ሰዓት ያውም በቤት መኪና ብን ብላችሁ ነው የምትደርሱት። እና ሽርሽርታ ሽርበልበት አሁ እንግዲህ እና እኔ ምላችሁ፣ እንዴት ነው የሚያምሩት? አያምሩም፣ ቤተሰብ አያምሩም ወይ? አብርሽና ሩታ ሲሞላቀቁ ምናምን ሲያቀብጣት ስታቀብጠው፣ እሱ እንደው የሆነ ገሶ ነገር ነው። ማቅበጥ አይችልም እኮ የኛ አካባቢ ልጆች፣ እውነት ለመናገር ለምስታቸው የሚስታቸውን ትሬት ማድረግ አይችልም እኮ። ወይኔ፣ እኔ አለሙ ምርጥ ስም ነው ደግሞ። ትዕግስት ማናት አላለችም ሩታ እኮ ትቀናለች። ምር ትዕግስት ማናት ብላለች። ና እና ነቆራዋ፣ ጨዋታዋ፣ እውነት ሩታ ናት የምታምረው። ሩታ ላይ ነው የሚያምረው ማለት አላረል ያቺ መልኳን አሳምሮ ቁመናዋን አሳምሮ የላከብን መንፈስ ነው፣ ሰይጣን ነው። እና ያቺ ገለል ስትላቸው ይኸው ስለ ልጁ ማሰብ ጀመረ፣ ስለ ልጁ መጨነቅ ጀመረ። ሲጀምር ልጁ ተገርዟል እንዴ? ምንድን ነው የመች ቪዲዮ ነው ምትለቁልን? ደግሞ አንተ አሁን አዲስ አበባ ነው ምንድን ነው? መች ለመች መጣሁ ልትል ነው? ልጅ የተገረዘኩ ቆየ፣ ሳምንትም ከሞላው ቆየ። ምነው ዘገየ? እንደውም የአብርሽ ስም ዘገየ ነበር መባል የነበረበት አለሙ አይደለም አለሙ ማለት እኮ አለም አየው ማለት ነው አለም አየው እሱ መቼ አለም አየ አላየም እኮ እንደተኛ ነው እንደ ዘገየ ነው ያለው ማለት ነው ዱዝ የሆነ ልጅ ወይ በቃ እንዴት ደስ እንዳለኝ እውነት እንደዛሬ ቪዲዮ እየሳኩኝ ሴትዮዋ ምንድን ነው የምታየው? ምንድን ነው የምትከታተዩ? ትለኛል። እንደ ዛሬ እየሳኩኝ የእነሱን ቪዲዮ ካየው በጣም ቆየ። ሁሌ እየተናደድ፣ ሁሌ እንደተሳደብኩ፣ ሁሌ እንደተበሳጨው ነበር። ዛሬ ግን አኮሩኝ። በቃ ደስ ሲሉ፣ ደብቃ አስገብታው፣ ከቤተሰቦቿ ደብቃ አስገብታው ምናምን። ደግሞ ዓይን አባት ማለት ነው ለአቤል እሰጣለሁ ትልና ው በጥፊ ነው ማጠናግር። ለቢኒ ስጠው። ቢኒ ነው ትክክለኛ ጓደኛ። ቢኒ ነው ከተጎዳች ሚስት ጋር ቆሞ እየታገለ የነበረው። አቤል ማለት ወደ ነፈሰበት የሚነፍስ ጫታም ነው አቤል ማለት ማለት ገባ። ለቢኒ ስጠው ወይም ደግሞ ለፈረንጁ። ፈረንጁ እኔ አንደኛ ምርጫዬ ፈረንጁ ነው። ገባሃ? ያው ይሄ ቪዲዮ የቆየ ነው። ቤተሰብ ሰሞኑን ይነግራቸዋለሁ። ሩታ ሲጀመር ብቻዋን ነው ሄዳ ልጁን ያስገረዘችው። ግን ያው በነሱ ቪዲዮ ሁኔታ እንሄድ እናውራ፣ እንደነሱ እነሱ እንደሚለቁት እናውራ። ያንን ነው እንጂ እኛ ቀድመን ነው የምናውቀው ሁሉ ነገር ቀድመው መውለዷን ቀድመውን ነው የምናውቀው ቤት መግባቷን ልጁ መገረዙ ሁሉ ነገር ቀድመን ነው የምናውቀው ቪዲዮ ከመለቀቁ በፊት ነው እኛ የምናውቀው ማለት ነው አልሞሁም ያቺው ሽማ ክሎሮክስ ካልጠጠ ያለች ነው ክሎሮክስ ከዱባይ ይልክላታል እሺ በነፃ ምንም አይነት የካርጎ ሳት ከፍል በላሽ በላሽ ታቃለ ፍሪ ፍሪ ዲስካውንት ዲስካውንት አረ ዲስካውንት እንደውም እኮ ገንዘብ ሲ የምትገዛው ነገር ገንዘብ ሲቀንስ ነው እኔ ደሞ በእኔ ኃላፊነት ምንም ሳያንገላታ ክሎሮክሱ ጸጥ እንደሚያደርጋት ቃል እገባላታለሁ። ምንም ነገር ኢነርጂ ሳትጨርስ ነፍሷ ሳትጨነቅ እንደ ሹት አድርጋዎች ሻት ታደርጋው በተኛችበት ጸጥ የሚያደርጋትን እረፍት የሚሰጣትን ክሎሮክሱ እኔ እልክላታለሁ። ንገራት እሺ፣ ንገራት። እና ደግሞ ጓደኞች ተጎድታለች እንዲሆናለች በዚህ ወጥታለች በዚህ ገብታለች ብለው ያመጡልህና የተቀበልካት ቀን ውርድ ከራሴ አለቅህም። ሩታን እንደዚህ እያጃጃልክ ማለት ነው። አስምጣት። ሴት ልጅ ያወራ ነገር ነው የምትል፣ አውራ ዱዛ አትሆን፣ የሄድክ ብቻ ሩታዬ ሩታዬ እንዳትል። አውራ ሴት ልጅ፣ እኛ ምላስ ይገለናል፣ ምላስ የሆነበት ወስዶ ይጥለናል። ምላስ ነው። ምን ሰማው? ገባሃ? ተግባር ከምላስ በኋላ ነው። የምታወሩት ነገር ነው እኛን ስምጥ የሚያደርገን። ስለዚህ ሩታ ጋር እየሄድክ፣ በሰበቡ በአስባቡም እየሄድክ፣ አርፍድ፣ አጥሚጥም ጠጣ፣ ገንፎም ብላ፣ ብቻ እሷን አስምጣት። ልክ በቃ ክርስትናው እንዳለቀ በኩራት ቤት ይዛሀት እንድትሄድ ማለት ነው። ያው ለሚዲያው አንተ አይደለም ያመጣሀት፣ ግን ሪያሊቲው አብርሽ ነው ቤተሰቦቿ ጋር ይወሰዳት። ያው እንደሚያወሩት እንደሚተውኑት እናውራኛ ይገባቸዋል። እና አንተ አይደለም ያመጣት ለቪዲዮ ማለት ነው። አዎ ቤተሰብ ምናምን ጓደኞች ነው ያመጧት። ግን ማለት ነው አሁን ከክርስትና በኋላ በኩራት ወደ ቤት ትሄዳለች በአንተ መኪና ዋንተና በሷ መኪና ገቢና ቁጭ ብላ ምናምን። ስለዚህ ቤትህ ላይ ሌላ መንፈስ አታስገባ። እንደዚህ እየመጣ ሲጀመር አዲስ አበባ አትሄድ። ምናልባት ታስፈልጋት ይሆናል፣ ብዙ ነገር ያስፈልጋል። አራስ እኔ የምሪ ነው፣ ኦፕራሽን ሆኜ ከሆስፒታል በገባው በአምስት ቀኑ ወደ ቤት በተመለስኩ በአምስት ቀኑ ድንገት ፌንት በላው ቁስሌ የተላቀቀ መሰለኝ ውይ ባለቤቴ ጋር ሲደውል እሱ ደግሞ ከስራ ይመጣና በቃ ረፋድ ላይ ምንም አይነት ስልክ አያስተናገዱም ስልኮቹ ነው ስዊች አድርጎ ነው የሚተኘው እና በማን ሀኪም ቤት ይውሰደኝ አባቴ ማልቀስ እናቴ ማልቀስ ዝናብ እየወቀጠው ነው እና ምን ልላችሁ ነው ሰው ያስፈልጋል አራስ ቤት በቃ ተወለደ በቃ ምንም አይነት ችግር አይፈጠርም ማለት አይደለም እግዚአብሔር መች እንደሚፈትነን አናቅም ስለዚህ አዲስ አበባ አዲስ አበባ የምትሄደው ያው ውሽሞችን ፈልገ እኮ ነው ያለ ሴት መተንፈስ ስለማትችል ነው። ንህ ለመናገር ያው ግልጽ እናውራ። ስለዚህ ቡታጅራ ላይ መስራት ትችላለ፣ ጓደኞች አሉ ከሩታ ጋር ቤት እየሄድክ መስራት ትችላለ። እኛ ሽንት ቤትም ስትገቡ እናያችኋለን፣ ሽንት ቤትም ብትገቡ እናያችኋለን። ስለዚህ ምንም ሁኔታ ሁኖ በምንም ሁኔታ ስለምናያችሁ እዛው ከጓደኞች ጋር ስራ። ግዴታ አይደለም አዲስ አበባ፣ በቃ አዲስ አበባ ኖርክበት እኮ አሁን ከቤተሰብ ጋር ከጋሽዬ፣ እኔ አይዲያልስት ከጋሽዬ ከአብዬ ጋር የሆነ ነገር ስራለን፣ ከአብሮ አደጎች ጋር እነዚህ ከቡችሎች ጋር ከሩታዬ ጋር ስራለን። ቪዲዮ ገባ እና ደግሞ ወደ አዲስ አበባ በፍጹም እንዳትሄድ፣ ቤተሰብ ለድምጼ በጣም ይቅርታ እንዳትሄድ። በቃ እስከ ክርስትናው ድረስ ጠብቀ፣ የሚያስፈልጋትን ሁሉ ተገኝተ መሆ እንደዚህ ያድርገ ያለው እንደዚህ ያድርግ ያለው መሄድ አለብኝ ምናምን እና ቀለን ሰሞኑን የሄድከው ሄርሜላን ለመውሰድ ነው። እናውቃለን፣ መረጃው ደርሶናል። ግን አሁን ሄርሜላን እዛ አስቀምጠን የመጣኸው በቃ ቁጭ ብለህ አርፈህ ቁጭ ብለህ አርፈህ ዩ ይሁን መርፌ ያለበት ይሄ ልጅ የማያስቀምጥ ነገር ብን አድርጎ ይዞት የሚሄድ ነገር አለ ወይ? እንደው እንደው እንደው እንደው እንደው አንድ ቀን ሳንኮራ አብርሽ በሩታ ዙሪያ አንድ ቀን ሳታኮራ ሌላ ነገር እኮ ጎበዝ ነው። ሻጥር ነህ እኮ በሌላ ነገር በሁሉም ነገር አንደኛ ነው። ዜት በማታረማስ አንደኛ ነ። ቻናል ከፍቶ ለሰው መስጠት አንደኛ ነ። ሚስትህን ግን አንድም ቀስታስ ስታስደስታት አላየን። ስለዚህ አባክክን አሁን ከሄርሚላ ርቀሃል። ሄርሜላ ለመውሰድ ነበር አዲስ አበባ ይሄድከው። ጨርሰናል ስለሷ አሁን አርፈ ቡታጅራ ቁጭ ብለ ሚስትህን አርስ ደና አድርገ ማለት ነው። እየተደበክ ይሄድ ከህቶች የገባቸው ናቸው። በመስኩት በአጥርም ያስገቡሃል። ሩታን ማሸነፍ አለብን በዚህ አራስነት ሩታ ማንም ሳያገኛት አንተ እያገኘህ ሩታን ማስመጥ መስመጥ አለብህ። ገባህ? አትጃጃል ደግሞ ቆማ እኛ አትበል አውራ። እኔ ምን አይነት ልጅ ነው! እንዲሁ ጨጓራ ይለጣል። የምሬ ነው የምላቸው። አይ እንዴ ወንድሜ ባትሆን አጥቤ ጨምቄ ያሉት፣ እኛንም ቪዲዮ ልቅ አድርጌ ነበር መለቀብ። እኔ ያው በቃ ቤተሰብ ስትሆን እኮ ጭንቅላታችሁን ይከብዳችዋል። ገባችሁ? አ እና ሩታዬ ቀበጪ። አለሙም በዩ አለሚቱም በዩ ጠስተ ሰው በዩ አተራም ሰው በዩ ብቻ በዩ።